እሺ ዳኒ ደና ነህ ወይ? እኔኮ፣ ለምንድን ነው ብሩኬን እየጠራችሁ የምታሰቃዩት? ዛሬ ከፍጼ ልጀምር። በእርግጥ ፍጼ ሰላም ይወርዳል ብሎ ነው ብሩኬን ሊጠራው የቻለው እንጂ ለእንደዚህ መሆኑን ቢያቃ አይጠራውም ነበር። ግን ብሩኬ ኃይሚ ያው ዛሬ የለችም። ብሩኬም ባይመጣ ጥሩ ነበር ዛሬ ማለት እነዚህ ሁለት ልጆች ማረፍ አለባቸው። ለምንድን ነው የምጠሯቸው? በመድኃኔዓለም፣ እኔ አሁንስ እኔ ለብሩኬ ጨጓራ እኔ እንትን አልኩኝ፣ አዘንኩኝ። ማለት በቃ በየቀኑ እየጠሩ ጭቅጭቅ፣ በቃ ትላንትና እንዳያችሁት፣ ዛሬም እንዳያችሁት እና እነዚህ ልጆች ወደ ሚዲያ ባታመጧቸው ምን አለበት? እስኪ ትንሽ ጊዜ ይረፉበት፣ እስኪ ትንሽ ጊዜ ስጧቸው። እንዴ አሁን ዛሬ እኔ እንጃ ብቻ። አሁን አንተ እንግዲህ ትናንትና በተፈጠረው ነገር በትናንትናው ቪዲዮ ሀይሚን ለምን ታስጨንቃት? አለ ለምንድን ነው ጊዜ ማሰጣት ጊዜ። እንዴ አረ እውነት ይሄ ግን ዓይን ያወጣ ድፍረት አይሆንብህም? እንዳኔ ዓይን ያወጣ ድፍረት ሰላም እንዴት ናችሁ? ቡድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? በያላችሁበት አለም ዳርቻ ሰላማችሁ ይብዛል። ዛሬ እንግዲህ ዳኔ ተብዬው መጥቷል። የመጣበትም ምክንያት ደግሞ ፍጼን ና ብሩኬን ጠርቶ እኔ እኮ ገና ርዕሱን ሳይ ነው በቃ እንትን ያልኩት ማለት ነው በቃ እየተቃጠልኩት አስተሳሰቡ ምን ያክል ማለት አንተነ በብሩኬን የምታዘው በሀይሚ ላይ። ሀይሚ ኮ ስማ ለአንተ ፊት እየሰጠችህ ወይም ደሞ አንተን ወዳህ እንዳይመስልህ ለብሩኬ ዋጋ እየከፈለች ነው። እሺ፣ በጣም ብዙ መልእክት እየደረሰኝ ነው። በውስጥ ሀይሚን እያስፈራራህ እንደሆነ ሀይሚን የሆነ ፋይል እንዳያስክ ራሱ እኔ በውስጥ ደርሶኛል። በድብቅ ካሜራ የሌለችበትን ይዘህ እኔ ይሄን ነገር እርግጠኛ ሳልሆን አልናገርም ወይ ወጥቻ አላወራም ብዬ ነው እንጂ፣ ሀይሚን በሆነ ነገር እያስፈራራት እንደሆነ በምን እንደሆነ ባላቅም ብቻ ግን የሆነ ነገር በሆነ ነገር እያስፈራራት ነው። ትናንትና ወጥታ እየተናገረች ያለችው የሆነ ነገር እንደሆነች እኔ እየተነገረኝ ነው። በሰላም አይደለም ሀይሚን እንደዛ የሆነችው። ጭራሽ ደግሞ ዛሬ መጣ። ሀይሚን አታስጨንቃት። ሀይሚን ምንም ምንም የሆነ እንዴት ነው ጣት በማይል ነገር የምትናገረው ነገር በሙሉ አንድ እውነት የሌለው አንድ ሀቅ የሌለው ይሁን በቃ። ብቻ ግን መንጠራራት ብቻ፣ ፉን ፉን ብቻ፣ አንድ እውነት ሳይኖር መተህ እዚህ ጋር አትፎክር። በእናተ ዳኒ፣ በእናተ ይበቃሃል፣ በእናተ እንዴ ሃይሚንም ተዋት በቃ ሀይሚ ሀይሚ ሀይሚ ሃይሚ። እንዴ አንተ ከሃይሚ ምንድነው ችግር? ሀይሚ አንተን ፈልጋ እንዳይሆን። ስማ እኔ ባስሩም ጣት እፈርምላታለሁ። ሀይሚ ያላንዳሽ ምክንያት ትናንትና ወታ ብሩኬን እንደዛ አላደረገችውም። የሆነ ምክንያት ይኖራታል፣ የሆነ ምክንያት እያስፈራራህበት ያለበት መንገር አለ እሷም ውስጧ እየተቃጠለ ነው። ብሩኬን እንደዚህ እያልክ ቃል በተናገርክ ቁጥር ብሩኬን እየወሰድክ አንተ እየጠራህ ባናደድከው ቁጥር እሷም ውስጧ እየበሰለ ነው። እንዳይመስላችሁ ቤተሰብ እንዳትሞኙ፣ አትጥሏት ሃይሜን እኔ የእውነት ዛሬ ብሩኬ ባይመጣ ራሱ ሲመጣ ራሱ በጣም ነው እንትን ያለ በቃ ባይመጣ ብዬ የተመኘሁበት ባይመጡ በቃ ምን አለ ቢያርፉ፣ ጊዜ ወስደው ቢያወሩ ከራሳቸው ጋር ለራሳቸው ጊዜ ቢሰጡ፣ ብተዋቸው ወደ ሚዲያ ባይመጡ። በዚህ ሁኔታ ዛሬ አሁን በእርግጥ ፍሴ ጋር ጥፋት የለም ማለት እሱም በሰላም ያወራዋል ብሎ ነው ያሰበው። እንደዚህ ጸብ ድብድ ምናምን ይፈጠራል ብሎ አላሰበም። እንግዲህ እንደሰማችሁት ችግሬ እንፈታለሁ ብሏል ነው ያለው ብሎ ነው እንግዲህ ብሩኬ ጋር ያስደወለው ማለት ነው። ግን ብሩኬ ሲመጣ ሲናገር የነበረው ነገር ሀይሚን ለሀይሚ ጊዜ ያሰጣትም አንተ ላይ እጄን ያልሰነዘርኩት ሀይሚ ስላለች ነው። ለሀይሚን አክብሬ ነው። ኧረ እባክህ! እኔ ግን ማለት ነው ዛሬ ፍጼ ባትገላግለው ብሩኬን ማለት ነው ቢያንደባልለው ትንሽ ደስ ይላይ ነበረ፣ ቢያንደባልለው ማለት ነው። ዝም ብትላቸው ባት ገ እኔ ምላሱ አረዛዘም ምላሱ ልክ እንደ ሴት ይሞጣ እሞጣል። ግን ሲይዙ ደግሞ አይችልም። ግን ምክንያቱ ወንድና ሀይሜን ብዬ ሀይሚን አክብሬ በቃ። አሁን እየተደበቀ ያለው በሀይሚ ነው። ሀይሚ ያለንዳች ምክንያት እንዳልሆነ እኔ ተረድቻታለሁ። የሆነ ነገርማ አስነክታታል። የሆነ ነገርማ አድርጋሃታል የሆነ ነገርማ እሷን የምታስፈራራበት መንገድ አለ እንጂ፣ መቼም መቼም መቼም መቼም በአንተ በአንድ ውርንጭላ ምክንያት ብሩኬን ሀይሚ ልትናገረው አትችልም። እንደዛ ትላንትና እንደዛ ጥፊ ልሰነዝርበት አልቻለችም፣ ያለ ምክንያት አንተ እያደረግክ ያለኸው ብሩኬን ከሀይሚ እያረቀህ ሀይሚን ደግሞ ወደ አንተ እያቀረብክ ነው ያለኸው። ግን ሀይሚ ደግሞ እኔ እርግጠኛ ሆኜ የምነግርህ ነገር አንተን ዞር ብላ እንደማታየ ነው። ዞር ብላ እንደማታየ መቼም መቼም የማላስበው ነገር ነው ይሄ። መቼም አንተ ከብሩኬ በላይ ለሃይሚ ልትቆረቆር አትችልም። ብሩኬን ደግሞ በሀይኒ ምክንያት በፍጹም ማዘዝም አትችልም። ለማዘዝ ሰምታችሁታል አይደለ? በቃ አታስጨንቃት፣ አትንካት። እሷ እየተጎዳሽ ነው እየተዘቃየሽ ነው በመካልብ አዛኝ ከብሩኬ በላይ አንተ አዝነህላት ለሀይሜ አይደል? ነው እንዴ? እንደዛ ነው እንዴ? ከብሩኬ በላይ አንተ አዛኝ ሆነህ ነው ለሀይሜ? ወይስ ስራህን እየሰራህ ነው? ማለትም ያው እነሱን የማለያየት ስራ ማለት ነው። ሴራችሁ፣ ሴራችሁ በጣም ታሳዝናላችሁ የምር። በጣም እንደዚህ ሆኖ የመጣ ብር እንደዚህ ሆኖ የሚበላ እንጀራ አፈር ይበላል። እንደዚህ ሆኖ የሚመጣ ዶላር አመድ ይሁን። የሰውን ክብር ዝቅ አድርገህ የሰውን ስም አጥፍታችሁ፣ በጣም ታሳዝናላችሁ የምር እና እኔ እኮ ወንድ እኔም አንተም ወንድ ነን የሆነ ነገር ሲ እኔም አንተም ወንድ ነን። በቃ ማዳመጥ ራሱ አይፈልግም። ሊያዳምጣቸው ራሱ አልቻለም። በቃ አያዳምጥም ይ ራስሉ ለዘባል ነው እንጂ የሚለው የሆነ ይንተባተባል እንጂ የሆነ እነሱ ሲያወሩ ለማዳመጥ ራሱ ፍቃደኛ አይደለም። በቃ ወሬው ማቆም አይችልም ወይ የሚረባ ወሬ አያወራም ወይ ቁም ነገር አያወራም ወይ ደግሞ ረብስማ፣ በዚህ ልክ ግን እኔ እንጃ። ብሩኬ ደግሞ ሀይሚን እንደማይተዋት ተስፋለኝ። የፈለገ ነገር አይኗን ብጨፍን ሀይሜ የፈለገ ያንተም ስህተት የሷም ስህተት ባይታያት ምክንያቱም እሷ አንተን እየተከተለች ስህተት እየሰራች ስለሆነ፣ የፈለገ ነገር ያንተም የሷም ስህተት ባይታያት። ብሩኬ ደግሞ ዝም ብሎ ወደ አንተ ህይወት ስትገባ አያየም። ምክንያቱም ብሩኬ ስለሚወዳት ስለሚፈልጋት፣ አንተ ደግሞ ሴራ እያሴርክባት ለሷ ከባድ አደጋ ስለሆንክ እየጠፈጠፈ ያወጣሃል ከህይወቷ። አዎ ብሏል። ብሩኬ ያደርገዋል፣ ዝም ብሎ አያየክም። ዝም ብሎ አይመለከተ። እኔ የምናገርህ ወይም ደግሞ ልመታህ ያልኩት በስራህ ነው ብሎሃል። አዎ በስራህ ነው፣ በምትናገረው ንግግር ነው እሱ ሊመታህ የሚጋበዘው።